ምን እኮ አደራ ነው ያለው። ደብዳቤን አንብበዋል። አንብበናዋል አብረን አይደለ። እዚህ አይነት ችግር ውስጥ የገባው እሳት የጨበጠው ለልጁ ሲል እኮ ነው። ከምንም በላይ ልጁን ነው የሚያስቀደመው። ስለዚህ እኛም ልጁ ማስቀደም ያለብን እያልኩ ነው። እነዚህ ሰዎች በጣም ከባድ ሰዎች ናቸው። በጣም ጨካኞች ናቸው። እነዚህ ሰዎች በምን አጣቷን? ስንት መስዋዕትነት ተከፍሎ እሰይ ተመስገን፣ ዳነች ብለን ደስታችንን እንኳን ሳልጨርስ ፈጠንማ። ጥሩ ነው ባትፈጠሩ ኑሮ አንቺን የመሰለች እናት አባቷን አጎቷን አታውቅም ነበር። በቃ መከራ ይመጣል ይሄዳል፣ ክፉ ቀንም ይመጣል ይሄዳል። በዛው ልክም ደግሞ ይደስታ ቀናል የሚመጣው ነገር እኛ ብንገፍጥ ይሻላል። አሁንም ሞገስ አንለቀውም። እኛ እኮ ከእሱ ምንም መተማመኛ መተማመን የለንም። እሺ ማለት አሁን እነሱ ሞኝ ናቸው እንደለን የሚነግሩ የዝና ሰዎች እኔ ጋር እንደሚመጡ ስለሚያውቁ አልነገሩኝም። ምንድን ያደረጉት? እኔ እኮ በፍጹም ዝና እንደዚህ በሰው እጅ ወድቃል ብዬ በጭራሽ አስብ ያለውቅ። ሞገስ ትልቅ ስህተት ሰራ ማለት ነው። እሱም እንግዲህ ሉላን ነጻ አውጣለሁ ራሴንም ነጻ አውጣለሁ ብሎ ሉላ በጠነሰሰችው ና ባመጣችው ወረቀት እንግዲህ እሱ ወረቀቱን ይዞ መጥቶ ተፈርማለክ በማለት ይለዋል። እሱም በህጋዊ መንገድ ከሆነ እፈርማለሁ፣ እጄን ፍታኝ እያሉ ይገኛል ማለት ነው። ዝናም እሱም እንግዲህ እጁ ሊፈታለት እየተጓዘ ይሄዳል ማለት ነው። እዚህ ጉዳይ ላይ ግን መድብል ብዙ ደክሞበታል፣ ብዙ ምስዋዕት ከፍሎበታል። እሱ ግን እንደ ቀላል ወረቀት ለማስፈረም ብሎ እጁን ሊፈታው ይገኛል ማለት ነው። ምሳሌ በሰላም በጥሩ ቦታ ላይ እንዳለች፣ እንደዚሁም እንግዲህ እሷ ላይም ምንም ችግር እንደማይደርስባት ለማስፈራሪያ ብቻ እንደያዟት ነው የምን የምንረዳው ማለት ነው። እንግዲህ ሌላ ሰው ምን ይዘው ሰው አለው የራሴ የሚሉት ሰው መድብል፣ ምን አይነት ጨካኝ ሰው ነው፣ ለወንድሙ ልጅ ያልራራ ምን አይነት ሰው ነው? ቀላል ሰው አይደለም ይሄ ሰውዬ ከባድ ሰው ነው። የሚጠቀመው ስልክ ራሱ የተለያየ ስልክ ነው። እና በጣም ከባድ ሰው ነው እያለ ይገኛል። እንግዲህ አቤል ሞሲሳ ማለት ነው። አቶ ዝናም እንግዲህ ምንም ነገር አልናገርም እንግዲህ ብሎ ድርቅ ብሎ ይገኛል። በስተ መጨረሻ ግን መድብል በሌለበት ቦታ ትልቅ ስህተት እየሰራ ነው የሚገኘው ማለት ነው። ሞገስ ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለው። ሰላማችሁ ይብዛልኝ። ለምታበረታቱኝ ሀሳብ አስተያየት፣ ለምትሰጡ ምስጋና ከልብ ነው። አሁንም አብሮነታችሁ አይለኝ እያልኩኝ በአክብሮ ውስጥ ጠይቃለሁኝ። እንግዲህ ዛሬ ብዙ አዲስ ነገር አለ። ምን አዲስ አለ የሚለው ወደ እናንተ ማደርስ ይሆናል ማለት ነው። ላይክ አርጉኝ ፈልጌው ነው። መድብል እንግዲህ ዝናን አግቶ ለቀናት እያሰቃየው ነበረ ማለት ነው። ነገር ግን እሱም ሊናገር ፈቃደኛ አልሆነም። እነሱም ምንም መፍትሄ ሲያውጡ እንግዲህ ምሳሌን አግተዋታል ማለት ነው። ነገር ግን ትልቅ ስህተት ነው የሰሩት ምሳሌ መታገት አልነበረባትም። አባቷም ታግቶ እሷም ድጋሜ መታገት አልነበረባትም እያል እንግዲህ ጠቃሟችንን እያሰማ እንገኛለን ማለት ነው። ነገር ግን እነሱ ይህንን ነገር የተጠቀሙት ዝናን ለማስለቀቅ ብቻ ነው። ብሩክን መልቀቅ አይፈልጉም፣ ስለሆነ ልጅቷን የተጠቀሙት ማለት ነው። ነገር ግን ቢሆንም አቢል ሞሲሳ የሚባለው የዝና ግብረ አበር እንግዲህ በመደወል ለመድበል በመደወል እንግዲህ ልጅቷን አሁን በመርዝ የተፈተፈተ ምግብ እያላኩላት ነው። ስለዚህ ልጅቷን ማትረፍ የምትፈልግ ተሆነ አምስት ደቂቃ ብቻ ሰጥችሃለው፣ ዝና ልቀቀው አሁኑኑ በማለት ይለዋልና ይህንን የሰማው ሞገስም እንግዲህ እባክህን እንልቀቃት፣ እችን ልጅ እናትርፋት። ለዚህ ለልጅ እኮ ሲሆን ጊዜል እኮ አባትየው ብዙ ነገር ሆኗል። እዚህ ነገር ውስጥ የሚገባው እኮ ለልጁ ስል ነው ጥፎ ያስቀመጠው ወረቀትም ደግሞ እኮ ልጅን አደራ ነው የሚለው እኔን አደራ እኮ አይልም። ስለዚህ እች ልጅ አንድ ነገር መሆን የለባትም እንልቀቀው በማለት ይላል ማለት ነው። ነገር ግን ዝናም በጣም በመጨነቅና አርቆ በማሰብ አይሆንም፣ በፍጹም አለቀውም በማለት ይላል ማለት ነው። እባክህ የአንድ ሰው ህይወት ለማግኘት ማለት በማለት የሶስት ሰው ህይወት አናጠፋም እንልቀቀው ቢልም አይሆንም። እሱን ተለቀቅ ወንድሜስ፣ ወንድሜስ እሱን ተለቀቅን እኮ ልጅቷንም ላይ ሰጡን ይችላሉ እኮ አንድ ነገር ሊያደርጓት ይችላሉ። ስለዚህ አልለቀውም። ይሄን እሱን ደግሞ የማለቀው ለምሳሌ ስል ነው ለብሩክ ብቻ ስል ሳይሆን ለምሳሌም ስል ነው፣ ምክንያቱም የሚፈጠረው ሌላ ነገር ነው በማለት እንግዲህ እንደማይለቀው ቃል ገብቷል ማለት ነው። እሱም አንድ ነገር ካደረጓት እሱም ከዚህ አይወጣም እኔ ሞታለው፣ እሱም ይሞታል ችግር የለውም ለአንድ ሰው ሲባል የአራት ሰው ህይወት ሊጠፋ ይችላል በማለት እንግዲህ ቆራጥነቱን አሳይቷል ማለት ነው። እንግዲህ መድብል ጀግና፣ አርቆ አሳቢ ነው በዚህ አጋጣሚ ማለት ነው፣ ምክንያቱም የሄደበት መንገድ አንድ አንድ ሰው ቢሆን እንግዲህ እንልቀቀው ልይቷ ከምትሞት ብሩክ ትልቅ ነው የራሱ ጉዳይ ብሎ መልቀቅ ይችላል ማለት ነው። ነገር ግን አቤል ሞሲሳ የሚባለው ሰው የይህንን ነገር የተጠቀመው ዝና እንዲለቀቅ ብቻ ነው ማለት ነው። እሱም እንግዲህ ዝናን አለቀውም ብሎ እንግዲህ ድርቅ ብሏል ማለት ነው። ነገር ግን እሱም አቤል ሙሲሳ የሚባለው ሰውዬ መሀሌት ጋር በመደወል ይህ ሰውዬ በጣም ከባድ ሰው ነው፣ ቀላል ሰው አይደለም። እንዴ ልጅቷን አይፈልጓትም? እንዴ ልትሞትልህ ነው እኮ አሁን። አምስት ደቂቃ ብዬ ሰጥቼው እኮ ምንም ነገር እኮ ወፍ የለም እስካሁን ድረስ ምንም የሰማውትን አዲስ ነገር የለም። በማለት እንግዲህ ይላል። አዎ መድብል በጣም ከባድ ሰው ነው፣ ቀላል ሰው አይደለም በማለት እንግዲህ አሁን በራሳቸው መንገድ ሌላ መንገድ እንሄዳለን። ነገር ግን ይሄን እሱ የት እንዳገተው የት እንዳለ የሚያውቅ ሰው ካለ ልትነግሪን ልትተባበሪን አለብሽ በማለት ነው ያላትና እና እሷም እንግዲህ ምንም የማውቀው ነገር የለም ቅድስትም አለች ብሩክም ሞገስም ዳጣም አሉ። ከነሱ ውስጥ አንዳቸውን ልጠይቅ ትችላለህ። ማገት ከፈለክ ደግሞ ቅድስትን ማገት ትችላለህ ነበር ያለችውና እሱ እንግዲህ ዝና ከመቼ ጀምሮ እንደዚህ ከማይረባ ሰው ጋር መዋል የጀመረው አንቺ ለእህቱ ለወንድሙ ልጅ ያራራ ሰው ይሁን ለሰራተኛ ይራራል ብለሽ ነው በማለት እንግዲህ ይላታል ማለት ነው። ነገር ግን ስልካቸውን በውስጥ ቴክስት አድርጌልኝ በማለት ነበረ። ያላትና ነገር ግን እሷም ምሳሌን እኮ በእኔ ትብብር ነው ያዟት እቤቱንና የቤቱን ቁጥር አድራሻ ሁሉ የሰጧቸው እኔ ነኝ በማለት እንግዲህ ትለዋለች ማለት ነው። ስለዚህ ለሱ እናመሰግናለን ነበር ያላትና እሷም እንግዲህ ለምስጋና በአካል ብንገናኝ ምን ይመስልሃል? ነበር ያለችው እሱም እንግዲህ እኔን ዝም ብለሽ የምታገኝ የሰፈር ሱቅ አደለውም እኔ እኮ አቢል ሞሲሳ ነኝ በማለት ነበር ያላትና መሀሌትም እንግዲህ የዝና እንደሆነ አልተሳካልኝም ይሄን ሰውየኳን የራሴ ባድርገው እያለ ትገኛለች እና እንግዲህ ሞት ሞት እየሸተታት ትገኛለች ወይዘሮ መሀሌት። እና ዝናን ያልተሳካላት እንግዲህ አቢል ሞት ሲሳካ ከባዱን ሰው የራስ ያደርጋለው ማለቷ ወደ ሞት አፋፍ ላይ እየተቃረበች መሆን አለበት። እና እሱም እንግዲህ እኔ የሰፈር ሱቅ አይደለውም፣ እንደዚሁ ዝም ብለሽ ላገኛልሽኝ በስልክ መደወለሽ እራሱ ቀጥታ መደወልሽ ዋጋ ሊያስከፍልሽ ይችላል ነበረ። እንግዲህ ያላትና ፊቱን ማሳየት ማንም እንዲያውቀው አይፈልግም። ምክንያቱም በወንጀል ውስጥ የወደቀ በወንጀል የጨቀየ ሰው ስለሆነ እና እንግዲህ መድብልም እንዳለው ከሆነ በነሱ በሚያመርቱት ምርት እኮ የስንት ሕጻናት ህይወት ተበላሽቷል፣ የስንት ሰው ቤት ፈርሷል፣ የስንት ሕጻናት ህይወት ነው የተበላሸው? ስንት ሕጻናት ናቸው መንገድ ላይ የቀሩት? እና እንደዚህ በቀላሉ ዚህም የሚባል አይደለም ስራቸው፣ በማለት ነው ያለውና እንግዲህ እነሱ ዝናን ያገተው ሰውዬ መድብል የሚባለው ምንድን ነው? ከዚህም በፊት ስራው ምን ነበር የሚሰራው? ለምን ነበርስ የታሰረው? እያሉ እንግዲህ ይህንን ነገር እያጠኑ ይገኛሉ። ስለዚህ ጉዳይ ግን ማንም የሚያውቅ ሰው የለም ና ስለዚህ እሱ ከባድ ሰው ነው እና እንዴት ማድረግ አለብን እያሉ በራሳቸው መንገድም እየሄዱበት ይገኛሉ ማለት ነው። መድብልም እንግዲህ ልቀቁኝ ከኔ ምንም አታገኙም፣ ብሩክን ዝም ብለክ እርሳው እርሰው፣ አስሬ ብሩክ ብሩክ አትበል። ነገር ግን እች አንድ ፍሬ ልጅ ለምን ታስገድላታለህ? እየገሏት ልጅቷን። ስለዚህ እኔም ብትለቀኝ አይሻልክም ወይ ይለው ነበረ። እሱ እንግዲህ የሚበላ ይዞለት ሄዶ እያጎረሰው ነበረና፣ ነገር ግን በሞቴ አበር ሲሆንልክ እያለ እያጎረሰው ይገኛል መድብልና፣ ና ወንድ ልጅ ነኝ፣ በወንድ ልጅ ደግሞ አልጨክንም፣ ለዚህ እኮ ነው ብላህ ይለዋልና እሱም ውኃ ስጠኝ ብለው ጭራሽ ውኃም ያምርሃል ይሄን ራሱ የሰጠው ከእኔ በመሆኔ ነው እያለው ይገኛል ማለት ነው። እሱም ከእኔ ምንድን ነው የምትፈልገው? እኔ ስለ ብሩክ ምንም ልነግረህ አልችልም። በተለቀኝ አይሻልም እያለ ነው እንግዲህ እገታው ተመችቶታል ይመስላልና ዝና ነገር ግን መድብልም አለቅህም፣ እዚሁ ትቀመጣታለክ ብሎ ዘግቶበት ቆልፎበት ሄዷል። በድጋሚ ማለት ነው። ወደ ቤትም ሲደርስ እንግዲህ ቅድስት በጣም እየተጨነቀች አዝና ትገኛለች። እሱም እንግዲህ ርቦት ነበር ወደ ቤት የተመለሰው፣ የሚበላ የለም ወይ ብሎ ቢጠይቃትም እሷም የሚበላን ያልከኝ ሽሮ አለህ ነበር ያለችው ና እሱም እንግዲህ እና ከሽሮ የበለጠ ምን ፈልገሽ ነው ታዲያ? ሌላ ቤት ያፈራውን አቅርቢልኝ ነበር ያለት ና እሷም ልትበላ ነው ነበር ያለችው ና ቅድስ ጥያቄዋ ሁሉ በጣም ነው ግራ የሚያጋባው ና የሰው ልጅ መቼ ምግብ የሚጠይቀውን ለመብላት ነው እንጂ ለማየት አይደለም፣ ወይም ለቅንጦት አይደለም እና አዎ አቅርቢልኝ ነበር ያለት እሷም ግን ግን የምሳሌ ነገር እስከ መቼ ድረስ ነው እንደዚህ ነበር ያለችው ና የምሳሌ ነገር በቅርቡ ትለቀቃለች። ባክሽ ቅድስት፣ ይኝ እስቲ ይህንን ነገር እኮ ኔ እሱን አለቅም ብዬ ያልኩት ዝናን ለእሷን በማዘን ነው ማለት ነበር ያላት ና ሁልጊዜም ትመጣለች ነው የምትለው የታሌ መጣችው አለየዋተም እኮ በማለት ብትለው እንግዲህ ትመጣለች ነው ያላት ና ስለዚህ እሷም እንግዲህ እባክ ዝናን ልቀቀው በማለት ነበር ያለችው እና በፍጹም ዝናን አልለቀውም። ዝናን ለቀቅኩ ማለት ህይወታችን አስጊ ነው ና ያላት እና እሷም እንግዲህ እኔ በቃ ከዚህ ቤት እሄዳለሁ፣ ምንም እዚህ የሚያስቀምጠኝ ነገር የለም ና ያለችው እና በጣም ያሳዝናል እንግዲህ እሷ እዛ ቤት እየኖረች ያለችው ለምሳሌ ብላ ነውና፣ በጣም ጥሩ መልካም እናት ናት ብለን እንላለን እንግዲህ በዚህ አጋጣሚ ቅድስት ማለት ነው እንግዲህ ለሷ ብዬ ነው እዚህ የኖርኩት። አሁን ግን ምንም እዚህ የሚያስቀምጠኝ የሚያኖረኝ የለም። እኔ ቤተሰቦቼ ገጠር አሉ፣ ክፍለ ሀገር ወደ እነሱ መሄድ እፈልጋለሁ ነበር ያለችውና እሱም አውቃለሁ ምሳሌ ሁሉ ነገርሽ እንደሆነች ከልጅሽም በላይ ልጅሽም እንደሆነች አውቃለሁና፣ ግን ታገሽኝ። ይህን ነገር እያደረግኳለሁት ለሷ ህይወት ስል ነው። እሱን ለቀኩ ማለት ከባድ ነው ለእኛ ብቻ ሳይሆን ልጅቷንም ላይለቋት ይችላሉም በማለት ነበር ያለችው። እሷም እባክህ ልቀቀው አንዴ፣ ቢለቁልኝ ወደ ክፍለ ሀገር እንኳን ቢሆን እዣት ሄዳለሁ ነበር ያለችው። ነገር ግን ክፍለ ሀገር ይዘሽ መሄድሽ ብቻ መፍትሄ አይደለም፣ ሰዎቹ እጃቸው ረጅም ነው፣ እዛም ሊመጡምና የሆነ ነገር ሊያደርጉ ይችላሉ። ስለዚህ እባክሽ ትንሽ ቀን ታግሽኝ፣ ልጅቷ ትመጣለች ደግሞ ምንም አያደርጓትም፣ እኔ ቃል ገባልሻለሁ በማለት ነበር ያለትና እሷም እንግዲህ በጣም በመጨነቅ እና በማልቀስ ካልግምሽ በቃ ምንም አማራጭ የለኝም እያለች ትገኛለችና

ሞገስም ወደ ቤት ሲመለስ ሉላ አቤትና ንግስቷ ብሎ ነበር የገባው። ንጉስ ሳይሆኑ ንግስት ማለት የለም ነበር ያለችውና እሱ ምን ማለትሽ ነው ሲላት ገብቷል ነበር ያለችው። ስለዚህ አንተ ምንድነው መልኩ ባሌ፣ ፍቅረኛዬ ወይስ ጓደኛዬ? በተለውም እንግዲህ እሱ ባልሽም አይደለውም። ባል ድንገት ይፋታሉ፣ ደሞ ሌላ ባልም ታገቢያለሽ። ፍቅረኛም ደሞ ድንገት ትለያይና ሌላ ፍቅረኛ ትይዣለሽ። የልብ ወዳጅ በይኝ። የልብ ወዳጅ ሁልጊዜም በልብሽ ውስጥ ነው የሚኖረው አይ ተጋዳሽም አይተውሽም በማለት ይላታል። እሷም እሺ በቃ የልቤ ወዳጅ ብያሃለው፣ በማለት ነገር ግን ወረቀቱን ማስፈረም እንዳትረሳ ሄድና አስፈርሞ ከዛ ሳይወጣ ነው ያለችውና ስለዚህ በእጃችን ያለው ገንዘብም እያለቀ ስለሆነ እሱንም ደግሞ በህጋዊ መንገድ ተፈረመልኝ፣ ንብረቱን እካፈለዋለሁ። ንብረቱን ተካፍዬ ግን እዚህ መቀመጥ አልችልም፣ አያኖረኝም። ሸጤት ሀገርም ቢሆን እንወጣለን፣ ወይ ዞር እንላለን እያለች ትገኛለች። እሱም አዎ፣ እኛ ግን የሱን ገንዘብ አንፈልግም። እኔ የራሴን ገንዘብ የታገደብኝን ለማስለቀቅ እያሰብኩ ነው። ጠበቃዎችም እያስ እያነጋገርኩ ነው። እሱ ካልሆነ እንደ አማራጭ የእሱን እንይዛለን በማለት ነበር ያላትና፣ እሷም እንግዲህ እኔ ገንዘብ ምንም አልፈልግም፣ ከአንተ ጋር መሆን ብቻ ነው የምፈልገው። ከአንተ ጋር ካለው ምንም ነገር አይጎልብኝም። ፍቅር ካለ ሁሉም ነገር አለ እያለች ነበር የምትገኘው። ነገር ግን ፍቅር ብቻ ካለ ብዬ መጎዳትና በደህንነት መኖር አልፈልግም፣ ነገር ግን የሱንም እንካፈላለን በህጋዊ መንገድ ተፈርመልኝ እያለ ትገኛለኝ እሱም በቃ አስፈርሟለሁ ነበር ያለውና አልፈርምም ታለስ ምን ታደርጋለህም? ብትለው እንግዲህ አልፈርምም ታለማ የሆነ ያሰብኩት ነገር አለ ነገር ግን በወንድ ወነክ ወንድ ወነክ እንዴት በወንድ ጨከንክ እንዳትኝ በጣም ከባድ ነገር እያሰብኩት ነበር ያላትና እሷም ግራ በመጋባት እንዲ እንዴት ከባድ ነገር ምንድን ያሰብከው ብትለውም፣ አይ በጣም ከባድ ያሰብኩት ግን ወንዶኝ በወንድ ላይ ይህን ማሰብ የትክክል ባይሆን ከባድ ነገር አሰብ ያለው እንዲ ንገረኝ እንጂ ምንድን ያሰብከው ብትለውም፣ እንግዲህ እሱ መሽኛው ማበላሸት ሁለተኛ አንቺን እንዳያስብሽ እንግዲህ የመራባይ አካሉን ቅጥቅጥ አድርጌ ነው አማኮላሸው እና አማበላሸው በማለት ነው ያለችው። እሷ እንግዲህ በጣም በመደንገጥ ወይ እንዴት ነው እንዴት ይሄን ነገር ብታስበው አረ፣ በፍጹም አይሆንም። ይሄ ነገር እኮ ከፈጣሪ ጋር የሚያጣላሃል፣ በህግም ያስጠይቀሃል። ደግሞ በፈጣሪ ዘንድ ያስጠይቅሃል። ይሄ ነገር ይቅርብህ፣ ባይሆን ይቀራል እንጂ እንደዚህማ የራሳችን ነጻነት ለማወጅ ብለን ማይሆን ወንጀል፣ ከፈጣሪ ጋር የሚያጣለ ነገር ማድረግ የለብንም እያለች ትገኛለች። እና እሱም አይ ግድ የለሽም እንደዛ ካልሆነ መፍትሄው ያ ብቻ ነው፣ አኮላሸዋለው ረግ ጥለት አለው ቀጥቅጬ ነው ማበላሸው ነበር ያለው እና ነገር ግን ማኮላሸቱ ቀርቶ የሄደበት መንገድ ጥሩ መንገድ አይደለም ማለት ነው። እንግዲህ ዝና እንደምናየው ከባድ ሰው እና ሲስተመኛ ሰው ነው። ይህን ሁሉ ቀን ሲቀጠቀጥ እንኳን ወይ ፍንክች አላለ ወይ አንድ ፍንጭ እንኳን አልሰጣቸው ማለት ነው። ነገር ግን ወረቀቱን ይዞ ሄዶ ከፊቱ ተገትለዋል ማለት ነው ከፊቱ ተገትሏል ማለት ነው። እንግዲህ ሞገስ እሱ ምንድን ነው ደግሞ ይሄ ወረቀቱ በማለት ነበር ያለው መጀመሪያ። ግን ወዮልህ፣ እኔ ላንተው ፈራውልክ፣ አማሙትህን ያሳምርልክ፣ እንደው አማሙትህን ያሳምርልህ ታይኛለህ ነው ያለው። እና እሱም ዋክ ዝም ብለህ አትፎክር፣ ያንተ ፎከራ ምን ጊዜም እንደፎከርክ ምንም አታደርገኝም ነበር ያለው። ና ይህ እስከ ወረቀት ደግሞ ምንድን ነው ብሎ ቢጠይቀውም የፍቺ ህጋዊ ወረቀት ነው፣ እዚህ ወረቀት ላይ ቀጥ ብለህ ፈርም አሁን ነበር ያለው እና እሱም ጥሩ ነው እኮ በህጋዊ መንገድ እኮ መፋታቱ ጥሩ ነው። ስለዚህ እኔም እኮ ፈተቻ እኮ ወንፈር የሚላት ነጻነታችሁን አውጃችሁ እንድትኖሩ ነው የምፈልገው። በቃ ነጻነታችሁን አውጁ እና ኑሩ ነበር ያለውና ና ስለዚህ ሌላው ወሬ ተውና ስለ ነጻነት ምናምን፣ ፈርም አሁን። ትፈርማለህ አትፈርምም? ነበር ያለውና ሞገስ ዝናም እንግዲህ እሺ ፈርማለሁ ለመፈረም ደግሞ እጄን ልትፈታኝ ይገባል። መቼም በጉንጭ ያልፈርምላት ነበር ያለውና፣ እሱም በጣም ግራ በመጋባት እንግዲህ ልፍታ አልፍታ የሚለው እንግዲህ፣ ነጻነቱን ማወጅ ይፈልጋል። ፈቶ እንግዲህ በሱ ቤት መልሶ ሊያስረው ይሁን እንግዲህ ዝና ያስበው ነገር፣ እፈርማለው እጄን ፈታኝ ብሎ ማምለጥ ብቻ ነው ዝና። እንግዲህ አሁን ለእንግዲህ እሱ ተፈታው ማምለጡ የማይቀር ነው ወይ መድብል ደርሶበት ካላስጣለው በስተቀር ከባድ ነው የሚፈጠረው ነው። ይፈተዋል፣ ላይፈታውም የሚለው ለሁላችንም ጥያቄ ነው። በቀጣይ ቪዲዮ እስከምንገናኝ ቸርሰንብቱልኝ ላይክ አድርጉኝ ፈልጌው